ከሶስት ወራት በላይ የእርዳታ ህል ስላልቀረበላቸው አስቸኳይ ድጋፍ እንደሚያስፈልጋቸው በሰሜን ጎንደር ዞን ጠለምት ወረዳ የእርዳታ ተጠቃሚዎች ተናገሩ። እርዳታው የዘገየው የተረጂዎች ቁጥር ልየታ በወቅቱ ባለመከናወኑ መሆኑን የክልሉ አደጋ መከላከልና ምግብ ዋስትና ኮሚሽን ገልጸዋል። አዲሱ ታደገኝ ባለፉት ሁለት አመታት ከግብርና ስራችን ተለይተን ባለማምረታችንና ና ይደረግልን የነበረው የእለት ደራሽ ምግብ ድጋፍ ለወራት በመዘግየቱ ለችግር ተዳርገናል ሲሉ በሰሜን ጎንደር ዞን የጠለምት ወረዳ ተረጂዎች ተናግረዋል። ተረጂዎቹ እንደ ገለጹት ባለፉት ሁለት አመታት በአካባቢው በነበረው ጦርነት ስጋት ምክንያት ከግብርና ስራቸው ተለይተው በመቆየታቸው ና የዝናብ እጥረት በመከሰቱ ማምረት ባለመቻላቸው እርዳታ ጠባቂ አድርጓቸዋል። ሁለት ተከታታይ አመት ምርት አለመመረቱ በአካባቢው የኑሮ ውድነት እንዲባባስ በማድረጉ ለከፋ ችግር እንዳጋለጣቸው ነው ነዋሪዎች የሚናገሩት። ሸቅለን እየበላን የነበርነው ውሀ ተኮናትረን እንጨሽ ሽጠን ነው የምንበላ ማለት ነው። እርዳታው ይመጣል እያልነ የተስፋ አርገን ነበርነ። አሁን ግን ወደ ኋላ እያለብና በችግር ላይ ነው ያለነ ማለት ነው። ከሌላ ቦታ ነው ሲሰጥ የነበረ ሁለት መቶ ሶስት መቶ ብር ሀዛ ተሽጦ እየተባለ ሁለት መቶ ሶስት መቶ ነው እየደረሰና፣ መቼም አልሞትንም አልዳንም ቆይተናል። ኋላ ግን መቶልነ ተደስተን፣ አሁን ሲያቋርጥብነ ደግሞ ዋአታ ገብተናል። ተሎ ይመጣልነ ብሎ ማለት ነው። በእርሻ ነበርነ እስካሁን እርሻው ግን እግዚአብሔር አረዳነም ድርቅ ሆነ። ድርቅ ሆኖ ጠቅላላ እስካሁን በእርሻ እየተስተዳደረ ነበርና ዘንድሮ ግን ምንም አዝመራው አናሳ ነው፣ ምንም ነገር የለውም። ጠሐይ በልቶናል ማለት የነኝ። መልሶም ደግሞ ጁንታ የሚባል በዚህ አልሆነ መናጤ መቶብን ጠቅላላ ፍንቅልቅልቅልቅል ብሎ ሁሉም ሰው የሚያርሰው የማያርሰውም ፍንቅልቅል ብሎ በጠላት ሁኔታ ተፈናቀሉ። ህዝቡ በጣም ተሳዷል። ከዚያ ማህልም ደሞ ድርቁ በጣም የከፋ ድርቅ በ2015 የከፋ ችግር ነው ያጋጠመን። ከዚህ በፊት የሚቀርብላቸውን እርዳታ ከ20 ኪሎ ሜትር በላይ ተጉዘው ያመጡ የነበረ ሲሆን አሁን ግን ይህም ሳይቀርብላቸው ከሶስት ወር በላይ በማሳለፋቸው ለረሀብ እየተጋለጥን ነው ብለዋል። አሁን እሱን ነው ተስፋ አርገን ያለን፣ አለዛ እሱ ካልመጣማ ሌላው ቦታ ቢሆን ሂደን ተሰደን ቦታ ቢሰጠንን ይሄዳለን ነው። በዚያ ሰሞን ይህን እርዳታ መጥቶ

ሲቀርበት የፍተኛው አቋረጥ አሁን በጣም ተቸግሮ ነዋል። የሰሜን ጎንደር ዞን አደጋ መከላከልና ምግብ ዋስትና ተጠሪ ጽፈት ተወካይ ኃላፊ አቶ ሙልጌታ ባይሌ በዞኑ በነበረው ጦርነት ምክንያት ከማምረት ተግባራቸው በመራቃቸውና በአካባቢው የዝናብ ጥረት በመኖሩ የተረጂዎች ቁጥር እየጨመረ መምጣቱንና አሁን ላይ ከ አምስት መቶ ሺህ በላይ ተረጂዎች እንዳሉ ገልጸው በቀጣይ ከመንግስት በተጨማሪ ሌሎች ረጂ ድርጅቶችን በስፋት እርዳታ ማቅረብ እንዳለባቸው ተናግረዋል። በዞናችን በጦርነቱ ምክንያት ቀጥተኛም ቀጥተኛ ባልሆንም ሁኔታ ከ800 ሺህ በላይ የህብረተሰብ ክፍል ጉዳት ደርሶበታል በዚህም 6754 የህብረተሰብ ክፍል ድጋፍ እየተደረገ ነው ያለው አክቹዋሊ አሁን የፌዴራል መንግስትና የክልሉ መንግስት ተነጋግረው የሚሰጡት ቁጥር አለ ያ ቁጥር ወደኛ አልወረደ ወደኛ ባለመውረዱ ምክንያት የጠለምትም ሌሎችም አካባቢዎች ድጋፉን እያገኙ አይደለም ተፈናቃዮችም በተመሳሳይ ማለት ነው የነሱ የስርጭት ቦታዎች በጦርነት ምክንያት የተያዙ ስለነበሩ በዛ ምክንያት በቅርበት አገልግሎት መስጠት አልተቻለም። ነገር ግን አሁን የጦርነት ቀጠና የነበሩት ፍሪ በመሆናቸው ምክንያት በአካባቢያቸው ቅርብ በሆኑ አካባቢዎች አገልግሎት እየሰጠን ያለን ጀምረናል ማለት ነው። እኛ ሁን ከአምስት መቶ ሺህ በላይ ነው የተረጂ ቁጥር ይኖረናል ብለን ያጠና ነው ነገር ግን የተመደበልን ቁጥር ከዛ በታች ነው። የክልሉ አደጋ መከላከልና ምግብ ዋስትና ማስተባበሪያ ኮሚሽን የቅድመ ማስጠንቀቂያና ምላሽ ዳይሬክተር አቶ ብርሃኑ ዘውዱ እንደ አውሮፓውያን አቆጣጠር የ2023 ድጋፍ የሚጀምረው ከጥቅምት ወር ጀምሮ መንግስትና መንግስት ያልሆኑ ረጅ ድርጅቶች በጋራ የምርት ዘመኑን የምርት ውጤት የዳሰሳ ጥናት አድርገው የዕለት ምግባቸውን መሸፈን የማይችሉ ሰዎች ቁጥር ከተለየ በኋላ በመሆኑ እርዳታው መዘግየቱን ተናግረዋል። አሁን ጥናቱ ተጠናቆ ጸድቆ በመምጣቱ ዘግይቶም ቢሆን እርዳታው ይቀርብላቸዋል ብለዋል። የጠለምት ራሱን የቻለ ከግጭቱም ጋር ተያይዞ በምርት ላይ በማምረት ሂደት ላይ ችግር የገጠማቸውን እዛ አካባቢ ላይ ተከዜ ተፋሰስ ላይ ደግሞ ቀእንትን ዘግይቶ በመግባቱና ቀድሞ በመውጣቱ ምክንያት ደግሞ ጉዳት የደረሰበት ምርታቸው ላይ ጉዳት የደረሰባቸውን ከዚህ ሳምንት መጨረሻ ጀምሮ ምናልባት ልየተውን ከጨረሱ እነሱ ወደ ስራ ይገባሉ ማለት ነው። ጠለምትን ይዞ ጃናሞራም፣ በለው ደባርቅም፣ አደርቃይም ሌሎችም መለከታቸው አካላት ድጋፉን ማግኘት ይጀምራሉ።